ባለው ቤት አማራ ሰማይ ስር የታወጀው ዘመቻ ባናዳው ዛሬ 17ተኛ ቀኑን ይዟል። በ17ተኛ ቀን አዳርና ውሎ የፋኖ ኃይሎች ተጨማሪ ወታደራዊ ስትራቴጂክ ቦታዎችን ተቆጣጥረዋል። በአገዛዙ በኩል የማያባራ የመድፍ ድብደባ ተጠናክሮ ቀጥሏል። ዝርዝር የግንባር መረጃው ተሰናድተዋል። ሌሎች የጎጃም ሸዋና ጎንደር አፍላ የውጊያ መረጃዎችን ቀጥታ ከግንባር ትሰማላችሁ። የብልጽግና ጄኔራሎች ልዩ ትዕዛዝ ይዘው ወርደዋል። ለሰራዊቱም ልዩ ስምሪት ሰጥተዋል። ለመሆኑ የብልጽግናው ጄኔራሎች በያውደ ውጊያው ይዘውት የወረዱት ልዩ ትዕዛዝ ምንድን ነው? ለሰራዊቱ የተሰጠው ልዩ ስምሪትስ? ለጣቢያችን የደረሱ አፈትላኪ ወታደራዊ መረጃዎችን ይዘናል። ሽመለስ አብዲሳ በሚመሩት ክልል ለመከላከያ ተተኪ ኃይል በመመደብ ላይ ነው። በመከላከያው እግር ስር ትይዩ ጦር እየተተካ ነው። ወቅታዊ የኃይል እንቅስቃሴዎችና መረጃዎችን ይዘናል። መከላከያውን እየተካ ያለው ኃይል ማን ነው? ዓላማውስ ምንድን ነው የሚለውን በዜና ትንታኔያችን ዳሰነዋል።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 ዘመቻ አርበኛ ደማሊ አባናደው ዛሬ አስራሰባተኛ ቀኑን ይዘዋል። በአስራ ሰባተኛ ቀን አዳርና ውሎ የፋኖ ኃይሎች ተጨማሪ ወታደራዊ ስትራቴጂክ ቦታዎችን ተቆጣጥረዋል። በአገዛዙ በኩል የማያባራ የመድፍ ድብደባ ተጠናክሮ ቀጥሏል። አፋብሃ መኒለከዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ከአረሪት ወደ ሀብሩ ሊጎ በማዕበል የተንቀሳቀሰውን የብልጽግና ሰራዊት ሀብሩ ላይ በመቁረጥ ከፍተኛ ጉዳት አድርሷል። ሀብሩ ወረዳ ከሀሮ ከተማ ተነስቶ በአረሪት ከተማ አቋራርጦ ወደ ጊራና ና ወደ ገንፎ ጨፌ ወታደራዊ ስትራቴጂክ ቦታዎችን ሊቆጣጠር የተንቀሳቀሰውን የብልጽግና ጦር በወታደራዊ መረጃ ሌላ ብልጫና ገዢ መሬት ቀድሞ በመያዝ ሰራዊቱን ቆርጦ እንደመታው የገለጸው የእዙ የግንባር መረጃ ሽርጥ ለባሽ የፋኑ ኮማንዶዎቹ ታላቅ ወታደራዊ ጀብድ ሰርተዋል ሲል የአውደውጊያ ውሎውን ገልጾታል። በሀብሩ ወረዳ ሊጎና ዊላ ጎባ የተሰኘ ሰንሰለታማ ተራራ ላይ ሙትና ቁስለኛ በማድረግ ገሚሱ የስርዓቱ ወታደር በሚተኩስበት ዲሽቃና ሞርተር በመደናበር የሚሄድበትን አቅጣጫ ሳያውቅ ወደ ገደል መግባቱን የግንባር መረጃው ላይ ተመላክተዋል። ከግማሽ ቀን በላይ በወሰደው በዚህ ውጊያ በተለምዶ ሽርጥ ለባሽ ኮማንዶዎች በሚል የሚጠሩት የቀጠናው የፋኑ ኃይሎች በብልጽግና ሰራዊት ላይ መጠነ ሰፊ ኪሳራ ከማድረሳቸው በላይ ተጨማሪ ወታደራዊ ጠቀሜታ ያላቸውን ገዥ መሬት መቆጣጠራቸው ተሰምተዋል። ከግማሽ ቀን በላይ በወሰደው በዚህ አውደውጊያ በበርካታ አምቡላንሶችና በአራት ኦራል ቁጥሩ ያልታወቀ የብልጽግና ሰራዊት ሞትና ቁስለኛ ሆኖ ወደ አረሪት ከተማና ወደ ሀሮ ከተሞች ማጓጓዙን የአካባቢው ምንጮች ገልጸዋል። እንደምን ይልቅ እዚ የግንባር መረጃ በዚህ አውደውጊያ የተገኙ ድሎችና ስርአቱ የደረሰበት ሰብአዊና ቆሳዊ ኪሳራ የጊራናና የ ገንፎ ጨፌን ሰንሰለታማ ተራራዎች በፋኖ ኃይሎች እጅ ሙሉ በሙሉ ገብተዋል። ይህም ሀብሩን ጨምሮ ተጨማሪ የወረዳ ማዕከላትን ነፃ ለማውጣት ስትራቴጂካዊ ገዥ ቦታዎች ናቸው። ቁጥሩ በውል ካልታወቀው ሞትና ቁስለኛ በተጨማሪ ወደ ገደል ገብቶ የሞተው ከፍተኛ ብልጫ ያለው መሆኑ በሰራዊቱ የውጊያ ሞራል ላይ ከፍተኛ ጉዳት ደርሰዋል። የውጊያ ቀጠናውን የማያውቁ በእድሜና በውጊያ ልምዳቸው ለጋ ሆኑ ያገዛዙ ወታደሮች በማያውቁት ተራራ ከወደ ፋኖ በሚተኮስባቸው የድሽቃና የሞርተር ቶክስ ተደናግጠው ወደ ገደል ሲገቡ የተመለከቱ ሌሎች ጓዶቻቸው ውጊያውን ጥለው እንደሸሹ። ሆኖም በአዋጊ መስመራዊ መኮንኖች ትዕዛዝ የከባድ መሳሪያ ድብደባው በመቀጠሉ ውጊያው ከግማሽ ቀን በላይ እንደወሰደ የገለጹት የግንባር መረጃዎች። እንዲያም ሆኖ የብልጽግና ሰራዊት ያቀደው ከሽፎ ከፍተኛ ኪሳራ ከማስተናገዱም በላይ የፋኖ ኃይሎች ተጨ ተጨማሪ ወታደራዊ ጠቀሜታ ያላቸው ገዢ ቦታዎችን መያዝ እንደቻሉ አፋብሃ መኔልከዝ ምስራቅ አማራ ኮር አንድ የባለሸርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ ለጣቢያችን ገልጸዋል። ይበንዲ እንዳለ ከአፋር ሀራ 28 ወታደራዊ ተሽከርካሪዎች ሰራዊት ጭነው ወደ ሰሜንና ደቡብ ወሎ ቀጠናዎች እንደገቡ ከግንባር የተገኘው መረጃ ያሳያል። አዲስ የገባው ተጨማሪ ኃይል የደቡብ እዝ አካል ነው ያሉት የመረጃው ምንጮች ከደሴ በሀይቅ በኩል ማለፊያ ሲያጣ ባህራ ወደ ወልዲያ አድርጎ ወደ ሀይቅ አቅጣጫ እንደ ሰማራ ጠቁመዋል። በከባድ መሳሪያዎች የታጀበው የሰራዊቱ እንቅስቃሴ ወደ መርሳ ጃሮታን የባቡር መንገዱን ይዞ የተንቀሳቀሰ ኃይል እንዳለም ተጠቁመዋል። አዳሩና ውሎውን የዙ ሀያ ሶስት ና የመድፍ ድብደባ አድርጓል ያሉት የግንባር መረጃዎች እስከ እኩለ ቀን ባለው በዚህ ቀጠና ውጊያ ከወልዲያ የተንቀሳቀሰው ና ወደ ሀይቅ ለመግባት የሞከረው የአገዛዙ ጦር በከፍተኛ የሎጂስቲክ ኪሳራ እንቅስቃሴው እንደተገደበ ገልጸዋል። በአመዛኙ ከደሴ እስከ ወልዲያ ባለው የጥቁር አስፓልት ዋና መንገድ በፋኑ ኃይሎች እጅ ያለ ሲሆን የዜና እየተጠናቀረ ባለበት እኩለ ቀን የአምባሰል ተራሮች ጨምሮ የውጫሌ ከተማ አቅራቢያዎች የመድፍ ድብደባዎች እንደቀጠሉ ነው። የብልጽግና ጀኔራሎች ልዩ ትዕዛዝ ይዘው ወርደዋል። ለሰራዊቱም ልዩ ስምሪ ሰጥተዋል። የብልጽግናው አገዛዝ በእቅዱ የመጨረሻ ያለውን አጠቃላይ ዘመቻ በፕሮፓጋንዳው ደግሞ ሰባተኛውን የቀጠሮ ዘመቻ በልዩ የክተት አዋጅ ለማካሄድ መዘጋጀቱን ሾልኮ የወጣው ወታደራዊ መረጃ አመላክተዋል። ዘመቻ ማዕበልን ጨምሮ ቢያንስ ለስድስት ጊዜ ያክል የቀጠሮ ዘመቻ አድርጎ አንድም ዘመቻ ላይ ያልተሳካለት ብልጽግና በዚህኛው ዘመቻው፣ የብልጽግና ጄኔራሎች ልዩ ትዕዛዝ ይዘው ወርደዋል። ለሰራዊቱም ልዩ ስምሪት ሰጥተዋል። አዲሱ ስምሪትን በተመለከተ የጉዳዩ ተከታታዮች የብልጽግና የመጨረሻና አጠቃላይ ዘመቻ ነው በሚል እንደተያዘ ጠቁመዋል። ይህ ልዩ ስምሪት የፋኖ አመራሮችን ኢላማ ያደረጉ ጥቃቶችን መፈጸም ዋነኛ ግቡ እንደሆነም አፈትላኪ ወታደራዊ መረጃዎችን ዋቢ አድርገው ገልጸዋል። ይህንን ተከትሎም የፋኖ አመራሮች ከተደገሰላቸው የብልጽግና ጥቃት እንዲጠበቁ የጥንቃቄ መልዕክታቸውን አስተላልፈዋል። ለጄኔራሎቹ ከተሰጠው ልዩ ትዕዛዝና ከሾለከው ወታደራዊ መረጃ መረዳት እንደሚቻለው ዘመቻው ሁለት ጉልህ ዓላማዎችን ለማሳካት እየታቀደበት ነው ተብሏል። አንደኛው የፋኖ ከፍተኛ አታጋዮችን በመግደል በታጋዩና በሕዝቡ ላይ ድንጋጤ በመፍጠር እጅ የሚሰጠውን የመከላከያ አባላት ቁጥር መቀነስ የሚል ነው። ሁለተኛው የፋኖ ኃይልን በመደምሰስ ክልሉን ለጸጥታ ኃይሎች በማስረከብ መከላከያ ለሌላ ግዳጅ፣ ማለትም ለድንበር ተሻጋሪው ጦርነት ስምሪት መስጠት የሚል ነው። እነዚህን ዓላማዎች ለማሳካትም ብልጽግና በቅርብ ቀናት በሚጀምረው ልዩ ዘመቻ የምድር ጦርና የአየር ኃይልን በሙሉ ያሳትፋል ተብለዋል። በእዙ የተወከሉ የብልጽግና ጀኔራሎች ዘመቻው ሙሉ ለሙሉ ክልሉን መረከብ አለብንና ከዚህ ዘመቻ በኋላ ሰራዊቱ ሌላ ግዳጅ አለበት በሚሉ ፕሮፓጋንዳዎች ሰራዊቱን እያዘጋጁ ስለመሆናቸው ባፈተለከው ወታደራዊ መረጃ ላይ ተመላክተዋል። ለዚሁ አላማ ሲባልም ሁሉም እዝ በግፍ እየገባ ይገኛል። አዳዲስ እዞች ማለትም አስረኛና አስራአንደኛ እዞችን ጨምሮ ሌሎች በአፋር ሐራ በሎ ኮምቦልቻና ከሚሴ መካከል፣ እንዲሁም በምዕራብ ወሎ መካነ ሰላም ቀጠና ተጨማሪ ጊዜያዊ ወታ ወታደራዊ ማዘዣ ጣቢያ እየተቋቋመ መሆኑን የሚጠቁ መረጃ ወጥቷል። ባለፈው ጦርነት በህወሓት መብረቃዊ ጥቃት ከጀርባ የተመታው ሰሜን እዝ ጊዜያዊ ማዘዣ ጣቢያውን ደባርቅ ለማድረግም ታቅዷል። ተጨባጭ እንቅስቃሴዎችም ጀምረዋል። ደባርቅ የሚገባውን አዲስ ኃይል አካቶ በጎንደር ሁለት እዝ ስምሪት ተሰጥቶታል ማለት ነው። በትናንትና ሁለት ብቻ በአስር ሺዎች የሚገመት ኃይል በወታደራዊ ተሽከርካሪ ተስቦ ገብቷል። በጎንደር የሰሜን ምዕራብ እዝ አዘዞ ማዕከሉን አድርጎ አጠቃላይ ዘመቻ ላይ ይገኛል። በተመሳሳይ በጊዜያዊነት ደባ ምስራቅ የገባው ኃይል የአዲሱ ወታደራዊ ስምሪት አካል ሆኗል። ምስራቅ እዝ ደቡብ ጎንደርና የጎጃም ቀጠናዎችን በመያዝ ባህር ዳር ማዘዣ ጣቢያውን አድርጎ ከጋይንት እስከ ደጀን ባለው ቀጠና ስምሪት ላይ ይገኛል። ሰሜን ምስራቅ እዝ ወልዲያ መቀመጫውን አድርጎ ስምሪት ይሰጣል። አዲሱ 11ኛ እዝ ሀራ ላይ መቀመጫውን አድርጎ ስምሪት ሲሰጥ፣ ከዚህ በትይዩ የምዕራብ እዝና የደቡብ እዝ ወደ አማራ ቀጠናዎች፣ በዋናነት ወደ ወሎ ቤት አማራ በመግባት ላይ ናቸው። በተጨማሪም ኮማንዶና አየር ወለድ የሚባለው እዝ መቀመጫውን ደብረ ብርሃን አድርጎ ከይፋት እስከ ኬሚሴ ከመራቤቴ እስከ ምንጃር ባለው ቀጠና ተሰማርተዋል። እስካሁን ደብረ ዘይት ያለው ኃይል ብቻ ነው በጊዜያዊነት ራሱን ያላዛውረው። ሌላው ሁሉም በሚባል መልኩ ተዛውረዋል። የምድር ጦር የሚባለውን ኮማንዶን ጨምሮ ሁሉም የብልጽግና ጦር የመጨረሻ ለተባለው ዘመቻ ወደ አማራ ክልል እየገባ ሲሆን፣ ድሮኖችም 24 ሰዓት ያለማቋረጥ እያዣበቡ ይገኛሉ። ይህ በእንዲህ እንዳለ ባለፉት አስራ ሰባት ቀናት ሽንፈት የገጠመው ብልጽግና በወታደራዊ ና ፖለቲካዊ አዛዦቹ በኩል ትእዛዝ ማስተላለፉ ተሰምተዋል። ትእዛዙ ፋኖ በጀመረው የከተማ ዘመቻ ተጨማሪ ከተሞችን ከእጁ ይነጥቃል በሚል ስጋት የግልና የመንግስት ባንኮች ጥሬ ገንዘብ እንዲያሸሹ ይጠይቃል። በትእዛዙ መሰረት ቆቦ፣ እስታይሽ ና አማራ ሳይንት የሚገኙ ባንኮች ለደንበኞቻቸው ጥሬ ገንዘብ ለመስጠት ሲቸገሩ ግላንታ ወገን ጤና ወራይሉና መቀይት የሚገኙ ባንኮች ደግሞ ብር ወደ ደሴ እያሸሹ ነው። በዚህም ገንዘብ ለማውጣት የተንቀሳቀሱ ደንበኞች ባንኮች ገንዘብ የለም እንዳሏቸው አረጋግጠዋል። በኦሮሞ ክልል ለመከላከያ ተተኪ ኃይል ተመደበ። መደባው የኢሊሊው ስብሰባ ውጤት እንደሆነ አመላካች ነው ተብለዋል። ከወቅታዊ የኃይል እንቅስቃሴዎችና ከመረጃዎች መረዳት እንደሚቻለው የነጃ አልመሮ ታጣቂ ኃይል በተጠባባቂነት ተሰይሟል ተባለ። ኮሬ ነገኛ፣ ጋቸና ሲርና የሚልሻና ልዩ ኃይል ፖሊስ አደረጃጀት ውስጥ ያሉት ታጣቂዎች ያለምንም ውጊያ መሳሪያቸውን ለነጃ አልመሮ ኦነግ ሸኔ ሲያስረክቡ፣ መከላከያ ሰራዊት በበኩሉ ወታደራዊ ካምፑን ለታጣቂው እያስረከበ መውጣቱ ተሰምተዋል። ይህም የድህረ ኦህዴድ ብልጽግና ተተኪ ምደባ ዝግጅት የሚል ፖለቲካዊ ትርጉም ይዘዋል። ሰሞነኛው የፋኖ ወታደራዊ ድል ባልተጠበቀ ሁኔታ ወደ መሀል አዲስ አበባ ሊገባ ይችላል የሚለው የኦህዴድ ገዢዎች ግምገማ በኦሮሞ ክልል አዲስ ለተፈጠረው ወታደራዊ ውጥረት በምክንያትነት ተጠቅሷል። በብዙ የክልል አካባቢዎች በተለይም በወለጋ መንግስታዊ መዋቅሮቹ ፈርሰው የታጣቂዎች ካምፕ የሆኑበት ብልጽግና አሁን ደግሞ በተለያዩ ቦታዎች ሰፍሮ የነበረውን መከላከያ ሰራዊት በአስቸኳይ እያስወጣ መሆኑን ወታደራዊ መረጃዎች ይጠቁማሉ። በምትኮ የነጃል መሮ ኦነግሸኔ እየሰፈረ ይገኛል። እንዲህ አይነቱ ወታደራዊ መተካካትና የመሳሪያ ርክክብ የአካባቢው ማህበረሰብ በእጅጉ አስግተዋል። በተለይም መከላከያ ቦታውን ለቆ ሲወጣ የነጃል መሮ ኦነክሸኔ እግር በግር ተከትሎ መግባቱ ስጋቱን ከፍ አድርጎታል። በምዕራብ ሸዋ ካምቦ ከተማ ውጭ ያሉ አብዛኞቹ አካባቢዎች በኦነክሸኔ ቁጥጥር ሆነዋል። የጉዳዩ ተከታታዮች ሁለት አይነት መላምት አስቀምጠዋል። አንደኛ፣ መከላከያ ወደ ሌላ ወታደራዊ ስምሪት ማለትም ወደ አማራ ክልል ሊሄድ ስለሆነ እናንተ አካባቢውን ተቆጣጥራችሁ ሕዝቡን አለማምዱት የሚል የውስጥ ስምምነት በመኖሩ የነጃል መሮ ኃይል ስምሪት ተሰጥቶታል የሚል ነው። ሁለተኛው በድንገት አብይ አህመድ ቢወድቅና ያልተ መተ ነገር ቢመጣ ኦሮሞ ተተኪ ኃይል ያስፈልገዋል፣ ከወዲሁ ራሱን ያለማምንት የሚል ነው። በድንገት በአጭር ጊዜ ባልተገመተ ሁኔታ ነገሮች ድብልቅልቅ ቢሉ የጃልመሩ ኃይል ህዝብ ሊቀበለው ይችላል የሚል ቅድመ ግምገማ በኦህዴድ ተደርጓል። መከላከያ ወታደራዊ ቦታውን ኮሬ ነገኛ ጋቸና ሲርና ደግሞ መሳሪያውን ለኦነግ የማስረከቡ ምክንያት በዚህ አውድ ተቃኝተዋል። በትናንቱ የኩለቀን ዜና ወጃችን ወታደራዊ አዛዦችና ፖለቲካዊ አመራሮች በኢሊሊ ሆቴል የኦህዴድ ብልጽግና ስልጣን በሚያቆዩ ጉዳዮች ላይ መክረው የደረሱበትን ውሳኔ መዘገባችን ይታወሳል። የኦህዴድ ብልጽግና ወታደራዊ መሪዎች በጋራ ወታደራዊና ፖለቲካዊ መፍትሄ ያሉትን እያነሱ በጣሉበት መድረክ ላይ በጫካ ያሉ የኦሮሞ ታጣቂዎችና በውጭ ያሉ የኦሮሞ የፖለቲካ ኃይሎችን በማምጣት ስልጣናችንን እንታደግ በሚለው ጉዳይ ላይ መስማማታቸውን የኢሊሊ ሆቴል ስብሰባ ውጤት ነው። በማግስቱ የብልጽግና ኃይል ከክልሉ ቀላል የማይባል የመከላከያ ኃይል ለቆ መውጣት መጀመሩ የተተኪ ምደባው ላይ የተደረሰውን ስምምነት አመላካሽ መስሏል። እንዲያም ሆኖ የአቢሲኒያ ኢምፓየር በሚል የጥላቻ ሙቀት የሚነዳው ኦህዴድ በገንዱማ ከሚፈተነው ከሌላኛው የኦሮሞ ኃይል ጋር የመተማመን እድሉ ጠባብ ሆኖ ይታያል። አርባሽ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም ሰላሳ የኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የአስመራው መንግስት ኢሳያስ ከአጋሮቻቸው ጋር በቀጠናዊ ጉዳዮች በጥብቅ መምከራቸው ተሰማ። የሱዳን ጠቅላይ ሚኒስትር ካሚል እንድሪስ በልዩ ዲፕሎማሲያዊ ተልኮ በአስመራ ይገኛሉ። የውጭ ጉዳይ ሚኒስተር አምባሳደር ሞሄልዲን ሳሌም፣ የባህር መረጃና ቱሪዝም ሚኒስተር ካሊድ አሊ አልሺርና ሌሎች ዲፕሎማቶች ያስከተሉ ጠቅላይ ሚኒስተሩ በኢሳያስ ግዛት ለ ለሁለት ቀናት ይቆያሉ። በቆይታቸው ከፕሬዚዳንት ኢሳያስ አፈወርቂ ጋር የመጀመሪያውን ምዕራፍ ምክክር ያደርጋሉ። ምክክሩ በቅርቡ ከተካሄደው የተመድ ጠቅላላ ጉባኤ ጀምሮ የታቀደበትና ዝግጅት የተደረገበት ዋና ትኩረቱም የብልጽግና አገዛዝ እያዋለደ ባለው ቀጠናዊ ጦርነትና በቀጠለው የሱዳን የውክልና ጦርነት ጉዳይ እንደሚሆን ተጠብቋል። በእርስ በርስ ጦርነት ውስጥ ያለችውን ከፊል ሱዳን የሚመሩት ጄኔራል አብዱል ፈታህ አልቡርሃን በጠቅላይ ሚኒስትራቸው ካሚል ኢንድሪስ የሚመራ ልዑካን ቡድን ወደ አስመራ ሲልኩ ልኡኩ በኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳልህ አቀባበል ተደርጎለታል። ቀጥሎም ከፕሬዚዳንት ኢሳያስ ጋር መምከሩ ተሰምተዋል። ከአስመራው የወጡ መረጃዎች እንደሚጠቁሙት በጠቅላይ ሚኒስተር ከሚል ኢድሪስ እየተመራ ልኡኩ ከኢሳያስ ጋር ተገናኝቶ በጥብቅ ቀጠናዊ ጉዳዮች ላይ መክረዋል። ጠቅላይ ሚኒስተሩ የጄኔራል አብዱል ፈታህ አልቡርሃን ደብዳቤ ለፕሬዚዳንት ኢሳያስ ማድረሳቸውን የማስታወቂያ ሚኒስተሩ መረጃ አመላክቷል። ከዚህ ቀደም በሱዳን በሁለቱ ጀኔራሎች ጦርነት ኢሳያስ ጀኔራል አልቡርሃንን እንደሚደግፉ በአደባባይ መናገራቸው አይዘነጋም። ኢሳያስ ጀኔራል መሀመድ ሀምዳን ዳጋሎ በግልጽ ይቃወማሉ። ዳጋሎም ኢሳያስ ተፋላሚያቸው አልቡርሃንን በመደገፋቸው አስመራን በድሮን ማውደም እንደሚችሉ ዝተው ነበር። ይዛቻቸው ዘኢኮኖሚስት በቅርቡ ካወጠው ዘገባ ጋር ለንጽጽር ሲቀርብ የቀጠናውን ኃይል አሰላለፍ ጠቋሚ ነው። ዘኢኮኖሚስት የብልጽግናው አገዛዝ አስመራን በድሮን ና በሚሳይል ሊያወድማት እንደሚችል ዘግቦ ነበር። ከዚህ አንጻር የአስመራ የድሮን ጥቃት ከአብይ አህመድና ከጄኔራል ዳጋሎ ይሰነዘራል። የወቅቱ የአስመራ ስጋቶችም ዳጋሎና አብይ ሆነዋል። የአብይና ዳጋሎ ድሮን አስታጥቂ አረብ ኤምሬትስ ናል ናት። አብይ ኢትዮጵያን ከኬንያ ቦምባሳ ወደብ ወደ ሱዳን የሚጓጓዘውን የተባበሩት አረብ ኤምሬቶች የጦር መሳሪያ መተላለፊያ እንድትሆን ማድረጋቸውን የሚያመላክት ቀጠናዊ መረጃ ወጥቷል። የአብይ አህመድ አገዛዝ ለሱዳን የእርስ በርስ ጦርነት የሚውል የተባበሩት አረብ ኤምሬቶች የጦር መሳሪያ መተላለፊያ በር መሆኗ በሱዳን ያለውን ግጭት ከማባባስ ባሻገር በአፍሪካ ቀንድ ያለውን ቀጠናዊ ውጥረት የሚያባብስ ተደርጎ ሊታይ እንደሚችልም የጉዳዩ ተንታኞች ስጋታቸውን በተደጋጋሚ ይገልጻሉ። የተባበሩት አረብ ኤምሬቶች በሱዳን ውስጥ በጀኔራል መሐመድ ሀምዳን ዳጋሎ የሚመራውን የፈጥኖ ድራሽ ኃይል በገንዘብና በወታደራዊ ግብዓት ስትደግፍ፣ የአብይ አገዛዝ ደግሞ ከአቡዳቢ ጎን መሰለፉ በስፋት ተዘግበዋል። አብይ አህመድ ከተባበሩት አረብ ኤምሬቶች ጋር ጥብቅና ስትራቴጂካዊ ግንኙነት መስርተዋል። የተባበሩት አረብ ኤምሬቶች መሪ ሼክ መሐመድ ቢን ዛይድ በፈረንጆቹ ነሐሴ 2023 ኢትዮጵያን በይፋ የጎበኙበት ወቅት የሰላምና ጸጥታ ዘርፍን ጨምሮ በ17 የተለያዩ ዘርፎች ስምምነት መፈራረማቸውን ተከ ትሎ አብይ በኤምሬትስ መሳሪያ የጦርነት ፖሊሲያቸውን እየፈጸሙ ይገኛሉ። አሁንም አብይ ከአስመራው መንግስት ጋር ወታደራዊ ፍጥጫ ውስጥ የገቡት በኤምሬትስ ድጋፍ የልብልብ አግኝተው እንደሆነ የጉዳዩ ተከታታዮች እምነት ነው። በዚህ የኃይል አስተላለፍ የሚገኘው ቀጠና በእጅጉ ተወጥሯል። ኢሳያስ በበኩላቸው 50 ሺህ የሱዳን ብሔራዊ ጦርን በሀገራቸው ለማሰልጠን ፍቃድ ሰጥተው ወታደራዊ ስልጠናዎችን ከመቀጠላቸው ባሻገር በድንበር በኩል የጋራ ወታደራዊ ልምምድ እስከ ማድረግ ደርሰዋል። ይህም ቀጠናዊ ውጥረቱን ከፍ ያደረገው ሲሆን ድንበር ተሻጋሪ ጦርነት ቢቀሰቀስ ወሰን እንደማይኖረው ከወዲሁ ያደጋው አመላካች ሆኗል። አድማስ ተመልካቾቻችን፣ በመጨረሻ በአራቱም የአማራ የውጊያ ቀጠናዎች ያሉ ተጨማሪ የግንባር መረጃዎችን ዘጋቢያችን አርበኛ ተስፋ ልሳኑ እንደሚከተለው ዘገባውን ያሰማናል። ሰላም እንደምን ቆያችሁ? በዛሬው ከሰዓት በላይ መረጃዎቻችን በተለያዩ ቦታ ላይ እንግዲህ አገዛዙ የተለያዩ ጉዳቶች እያስተናገደ ይገኛል። በተለይም በወሎ የተጀመረው ዘመቻ በተለያዩ ቦታዎች ላይ ተቀጣጥሎ እንደቀጠለ ነው። በጋሸና ግንባር በዛሬ ዕለት እንግዲህ እንደገና እንደ አዲስ ውጥረት ነግሷል። ጋሸና ግንባርን ሶስት ክፍለ ጦሮች የአፋባሃ ሚኒሊክዝ ዙሪያውን ከበው ከባድ ውጥረት ውስጥ አንግሰውታል። በተለይም የዞብላምባ ክፍለ ጦር፣ የላስታ ሳምነው ኮር አካል የሆኑት አንሻ ሳይድ ክፍለ ጦር፣ እነዚሁም የደጋው መብረቅ ክፍለ ጦሮች በጋራ በጋሸና ግንባር ከባድ ከበባ ፈጽመዋል። እንግዲህ ከጎንደር የተለያየ በርካታ ሰራዊቱን እያስገባ ነበር። ነገር ግን ጎንደር ጋይንት አካባቢ የጎንደር ጠቅላይ ግዛት ሕዝብ ቆርጦ በማስቀረት የአንበሳውን ሚና እየተጫወተ ይገኛል። በዚሁ ግንባር እንግዲህ ምንም ውጊያ በሌለበት ቦታ ላይ በትምህርት ቤት አካባቢ የድሮን ጥቃት ተፈጽሟል በጋሸና እንግዲህ ጣጃ ከተብሎ ጉፋፍ በሚባል ትምህርት ቤት ላይ ነው ጉዳቱን ያደረሰው ትምህርት ቤቱ ላይ ምንም አይነት ሰራዊት አልነበረም ነገር ግን አንድ ንጹሀን እንደዚሁም ሲሞት ሶስት ንጹሀኖች ደግሞ ቆስለው ቁስለኛ ሆነው ወደ ሆስፒታል መግባታቸውን ከቦታ ያገኘነው መረጃ ያመለክታል በተመሳሳይ በጎጃም አፋባሃ ምዕራብ አማራ ቴድሮስስ እንደዚሁ በተለያዩ ቦታዎች ላይ ዘመቻ ጀምሯል። በቋሪት ገበዘ ማርያም የሰፈረው ጥላት ከባድ ምት እያረፈበት ሲሆን መቆረጡንም ስላወቀ ወደ ተለያዩ ቦታዎች ላይ እያመለጠ መሆኑን ከቦታው ያገኘነው መረጃ ያመላክታል። በተመሳሳይ በዚሁ ቀጠና እንግዲህ የበረሃና ብስት የሚባሉት ዛባሃ ብርጌድ የጥላትን ሀይል ሙትና ቁስተኛ እያደረጉት ይገኛሉ። በምዕራብ አማራ ቀጠና ቴድሮስስ ስምንተኛ በላይ ዘለቀ ክፍለጦር ዛባሃ ብርጌድ ተትናንት ጀምሮ በደጀን ወረዳ ጉበያ ከተማ በመግባት በርካታ ሙትና ቁስለኛ አድርገዋል። በዚህ በአካባቢው እንግዲህ ከ አስር በላይ ሙትና ቁስለኛ ሲሆን በርካቶች ደግሞ እጅ እየሰጡ ይገኛሉ። በደጀን ወረዳ እንግዲህ ጉበያ ከተማ ትናንት ከምሽቱ አንድ ሰዓት ተኩል ጀምሮ እስካሁኑ ሰዓት ድረስ ከፍተኛ ውጊያ እየተካሄደ እንደሚገኝ የስምንተኛ በላይ ዘለቀ ክፍለ ጦር ሕዝብ ግንኙነት ክፍል ለመረጃውን አድርሰውናል። ወደ ሸዋ ስናመራ በሸዋ ሁለቱም እዞች ከባድ ትንቅንቅ እያደረጉ ይገኛሉ። ያገዛዙ ጥምር ጦር እንግዲህ በበርካታ ቦታዎች ላይ ምርኮኛም እየሆነ ይገኛል። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋህድ ሸዋ ጠቅላይ ግዛትዝ በሸዋ መራ ቤቴ ቀጠና በአገዛዙ ወንበር አስጠባቂ ኃይል ላይ የተቀናጀ እርምጃ ወስዷል። እንግዲህ የሸዋ ፋኖ ክንድ መቋቋሚያ አቃተው የአማራ ህዝብ ጥላቻ ያበደው ዘራፊ ቡድን ከፊሉ በምርኮ ቀሪው ደግሞ በገፍ ለፋኖ እጅ እየሰጠ ነው ያለው በአሁኑ ሰዓት። ሰሞኑም በአካባቢው ከባድ ውጥረት መንገሱ ይታወቃል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር አካል በሆነው አጼ ዳዊት ክፍለጦር በሜዳና ሬማ ከተማ ዙሪያ ከተማውን የመቶ አንደኛ አየር ወለድ ክፍለጦር ላይ የተቀናጀ ጥቃት እያደረሱ ይገኛሉ። በዛሬው ዕለትም ከፍተኛ ጥቃት አድርሰዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ አጼ አምደ ጽዮን ኮር ህዝብ ግንኙነት ክፍል ኃላፊ አርበኛ አበብ አለዩ ለጣቢያችን እንደገለጸልን እንግዲህ በርካታ በተለይም በአካባቢው ሲንቀሳቀሱ የነበሩ ሚኒሾች እጅ እየሰጡ ይገኛሉ። እጅ እየሰጡ ለሚገኙት ሚኒሾች አቀባበር የተደረገና ትምህርት እየተሰጣቸው መሆኑንም ታውቋል። ከ11 በላይ በዛሬው ዕለት ከሰዓት ብቻ ከ11 በላይ የአካባቢ ሚኒሾች ለፋኖ እጅ መስጠታቸው ታውቋል። በመራ ቤቴ ቀጠና እንግዲህ አገዛዙ በርካታ ቦታዎች ላይ ከባድ ትንቅንቅ የተደረገ ሲሆን እንደዚሁም የአማራ ፋኖ ሸዋጣ ጠቅላይ ግዛት ህዝብ ብቻ ሳይሆን የአፋብሀ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያቆብ አንደኛ ከወርቃኝ ቡድንም በአገዛዙ ፋኖ አስጠባቂ ሰራዊት ላይ በደፈጣ ትልቅ ድል ተቀዳጅቷል። የአፋብሀ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያቆብ አንደኛ ከወርቃኝ ቡድን በመራ ቤቴ ወረዳ በቀን እንግዲህ በዛሬው ዕለት አንደኛ ወር 2018 ከሰዓት ዘጠኝ ሰዓት ተኩል ጀምሮ በአገዛዙ ላይ በደፈጣ ከፍተኛ ጉዳት አድርሷል። በመራቤቴ ወረዳ ገረን ቀረጫ በተባለ ቦታ ላይ እንግዲህ ተዘረፍኮ ሲሄድ በነበረ የመቶ አንደኛ አየር ወለድ ኮማንዶ ሚኒሻ ኮማንዶ እንደዚሁ ሚኒሻዎች ላይ እንደዚሁም ፖሊስ ላይ በቅንጅት በመኪና ሲሄድ በነበረበት ሰዓት ደፈጣ በመያዝ በቦምብና እንደዚሁም በጨበጣ ውጊያ ከፍተኛ ሙትና ቁስለኛ ማድረግ መቻላቸውን አርበኛ መራ ታዘዘ የአፋባህ ደቡብ አማራ ቀጠና አሳምነውዝ ዘራ ያቆብ ኮር የህዝብ ግንኙነት ኃላፊ ለጣቢያችን ገልጾልናል። እንግዲህ በተለያዩ ቦታዎች ላይ በሁሉም ግዛቶች የአማራ ህዝብ ተጋድሎ እንደቀጠለ ይገኛል። ለመረጃዎቹ ተስፋ የልሳኑ ነበርኩ ከትግሉ ሜዳ ክቡራትና ክቡራን ቤተሰቦቻችን፣ ለእኩለ ቀን የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። ክቡራችሁን ስለቆያችሁ ልባይ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር